እንኳን ያስገርሱ የሷኑ ብቁመና ይማለንላታን ያላያ ሰርፕራይዝ አለሽ። ግን አንድ ቃል መስገቢልኝ ነገር እፈልጋለሁ። በቃ ከዚህ በኋላ ባለው ነገር በምችው አቅም የድሮዋን ዚዙ አምጥተሽልኝ እኛም ደስ ይበለን። ምክንያቱም ያች እህታችን በጣም ተነፍቀናለች። ደስተኛዋ ፍንድቅ ድቋ ምናምን እና እንደዛ እንድትሆኝ ይለን እንፈልጋለን። ቃል ገቢልን መሆን አለብሽ ሪ ለማድረግ ደስተኛ የምትሆን ይመስላል። ዚዙ አስቡ፣ ይህንን የመሰለ ስጦታ ተናገረ። ይህ ሰውዬ መናገር የለብኝም ነበር አይቻለም ሰላም፣ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በሀገር ውስጥም በውጭም ያላችሁ ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬ እንግዲህ በአዲስ ነገር መተናል። ያው ሰሞኑን እያያችሁት ነው፣ ትንሽ ወከባ በዝተዋል። የምናመጣውን ቪዲዮ ትንሽ የጭንቀት ሆነና ፓንዳ ጋር ተማክረን ዚዙዬን ትንሽ ከዛ ሙድ ውስጥ ለማውጣት የምንችለውን ለማድረግ እየሞከርን ነበረ። አንዳንድ ነገርም ይዘናል። ያው ሰርፕራይዝም አለ ፓንዳም ሰላም ይበላችሁና በደንብ አርጌ አስረዳችኋለሁ ሰላም ሰላም እንዴት ናችሁ ውድና ወድና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ ልኝ በአገር ውስጥም በአለም ዳርቻ ለምትገኙ ሁሉ ሰላማችሁ አብዝተው ይብዛልኝ እኔ ወንድማችሁ ፓንዳ ደህና ነኝ ያው ሰሞኑን ያለችዋን ነገር መቼም ከመናገር ይልቅ ያው በተግባር አይታችሁታል እና ዚዙ ያለችበት ሙር ትንሽ ደበር ይላል ያለችበት ስሜት ትንሽ እና ቤተሰብ ምን አስበን ነው ዛሬ የመጣ ነው? ለዚዙ ሰርፕራይዝ ልናረጋ ታስበናል። ኒና ዲፍ ተነጋግረን ማለት ነው። እና ከዛ ዲፕሬሽን እንድትወጣ እንፈልጋለን። ለዛ ነው ቤተሰብ። ዚዙ አጥቂ እና ቤተሰብ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያረጋችሁ፣ ዛሬ እስኪ ዚዙን በትንሽ ነገር ቢሆን በቻል ነው አቅም ሸገር መተን ሰርፕራይዝ እናርጋ ብለን ነበር። እንደምታዩት ርጥብ ነን ልጆቹ። ሲጀመር ቪዲዮ ስንሰራ ዝናቡ አብሮን ይጥላል። ምን እንደሆነ አላውቅም። ቤተሰብና ምንድን ነው ግን እንትን ነው መታደል ይመስለኛል። መታገል ሲሆን መታደል እርጥብ መሆን ነው እርጥብ መሆን። ከመጣን ጀምሮ ይጥለዋል፣ ይጥለዋል። ዝናብ ይዘንበዋል፣ ይዘንበዋል፣ ይዘንበዋል። ዝናብ እሺ። እና ፋሚሊ ያው ምንድን ነው የሆነ በቃ የገዛ ነውም ነገር አለ ምናምን ግን ዋናው ዓላማ ምንድን ነው ዚዙዬ፣ ከዚህ በኋላ በምንችለው አቅም ከጎኗ ሆነ ደስተኛ እንድትሆን ነው ዋናው ዓላማችን ሃሳባችን። ዲፕሬሽን ውስጥ ያለ ሰው ምንጊዜም የሆነ ነገር ሲደረግለት ደስ ይለዋል። ና ያንን ምክንያት በማድረግ እኛ ወንድሞቿ አለሷ ደግሞ የሆነ ነገር ሲ በትንሹ በምንችለው አቅም የሆነ ነገር አድርገን ደስተኛ እናረጋታለን ብለናል። ደውለላታል እየመጣች ነው። ምን እንደሆነም አታውቅም፣ ቪዲዮም እንደምንሰራ አታቅም፣ ግን ስትመጣ አጠብቅም የሆነ ነገር አስበንላታል። ቆንጆ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። አረ የሚገርም ጊዜ ነው። ቤተሰብም የምር ዛሬ ደስተኛ ሆናንስ የነበረውን ነገር በዚህ ነው ምንቅሳችን፣ ቢያንስ እንኳን በትንሹም ቢሆን በዚህ እንክሳቸዋለን። ያው እሷንም ካለችበት ነገር ትንሽ ምን ታስባለህ? ደስተኛ የምትሆን ይመስላል። ዝዙዋ ብዩንም አስቡ። ይሄን እኔ መሰለ ስጦታ። አረ ተናገረ። ይሄ ሰውዬ መናገር የለብኝም ነበር። መላጣ ነው። ምን ላድርግ ታዲያ? እውነት መላጣ ብቻ። ፋሚሊዎች ደስተኛ እናረጋታለን ብዬ አስባለሁ። አንተ ግን ማለት ነው ሚስጥር መያዝ አለብህ። ዝም ብለህ ድንገት አታድገው። ፋሚሊዎች የሚጠብቁ ጓግተው እና ዚዙ እየመጣች ነው። ትንሽ እንጠብቃት። እስከዛው ድረስ ይህን ነገር አንተ ደበቅ አድርገውና ስትመጣ ነው ድንገት ስለማይቀር ግን ነገር በመኮመት ዝናቡ ዘነበ ዘነበ ዘነበ መጥቼ ላግኝሽ፣ ዝናቡ ዘነበ ዘነበ ብለን አሁን ሰርፕራይዝ ነው። ሸበሊት ምንድን ነው? እርጉዝ መሰለኝ እንደዚህ

ሰርፕራይዝ ግን ማለት ነው። መጀመሪያ ካሜራ አለ እዚህ ጋር። እኛ በካሜ እንዲደብርሽ አንፈልግም። ደስተኛ እንድትሆኝልን እህታችን ትንድቅ ድቅ እንድትይልን እንፈልጋለን። መጀመሪያ ሰላም በይና እንነግርሻል። የኛ ፍላ ፍልቅልቅ ፍላጻ የልትን እህታችን ወዳጃችን ልባችን ናችን ሰላም ባያችሁ ፋሚሊዎች። ሰላም ሰላም፣ ወድ የእኛ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ አልሀምዱልላህ ሁላችሁም፣ በእያላችሁበት ከሀገር ውስጥ እና ከሀገር ውጭ የሚያላችሁ ሰላማችሁ ብዝት ይበል። ዛሬ በዚህ መልኩ መምጣት አልፈለኩም ነበረ። ያው እነሱ ቪዲዮ ላይ ናቸው። በቃ ምንም ሊላቀቁኝ አልቻሉ። ሊላቀቁ እንዴት እንደሆነ አላውቅም። ብቻ ሁላችሁም ሰላማችሁ ብዝት ይበል። ይሄን ሰሞን ትንሽ ግርግር በዛ ነባቸው ነበርኩውና ዛሬ ግን ለምንድን ነው የጠራችሁ? ይኸው ዛሬ ለፋሚሊም ላንችም ደስ የሚል ቀን እንዲሆን እና ደግሞ ካለሽበት ነገር የተወሰነ በምን አቅም ወደ ኛ እንድትመለሽልን የድሮዋን ዚዙ ለማምጣት በምን አቅም እኔና ፓንዳ ተነጋግረን ለምን ዛሬ እንደስተኛ እናረጋትን ሰርፕራይዝ ብለን ሰርፕራይዝ አለሽ። ግን አንድ ቃል ልኝ ነገር እፈልጋለሁ። በቃ ከዚህ በኋላ ባለው ነገር በምችው አቅም የድሮዋን ዚዙ አምጥተሽልን እኛም ደስ ይበለን። ምክንያቱም ያቺ እህታችን በጣም ተናፍቀናለች። ደስተኛዋ ፍንድቅድቋ ምናምንና እንደዛ እንድትሆኝልን እንፈልጋለን። ቃል ግቢልን፣ በጣም መሆን አለብሽ ፕሊስ። እኔ እኮ ያው ዚዙ ነኝ፣ አልተቀየርኩም እኮ። እሱማ ዚዙ ነሽ፣ ግን ለእኛ በቃ ይሄ የድሮዋን ዚዙ አላ፣ አደለ ዛዙ ነው ልጅ አዎ፣ በቃ ደስተኛ የምትሆኝ ያቺ ደስተኛዋ በቃ ፍንድቅድቅ የምትለዋን እንድትሆኝለን። ከዚህ በኋላ እንድትጨነቂ አልፈለግም፣ እኔ በትንሹም በትልቁም እንድትጨነቂ አልፈለግም። በቃ ማዘን የለብሽም። ቃል ትገቢልናለሽ፣ ወደ ሰርፕራይዙ እንሄዳለን ነው ሰምታችኋል? ሚኒ እንግዲህ እናንተስ ካላችሁ እኔ ምንም አልሆንም ደስተኛ ሆናለሁ፣ ብላለች። አሁን ወደ ስጦታው ስጦታውን ላምጣቁኝ። ጋይስ፣ ቆንጂ አትገምት እንዴ ምንም ደስተኛ ታስጣለህ። እናንተ ከሌላ ሀገር ነው የመጣችሁት፣ ብዙ ወጪ ያለባችሁ አሁን እንደዚህ ነገር ውስጥ ለምን ገባችሁ? ለእህታችን ለእህቴ ያልሆነ ቀሚስ ይበጣጠስ የሚባል ነገር አለ። እና ደግሞ ምንም ከሌላ ሀገርም ብንመጣም ካንጂ ጋር አያገናኙም። ምክንያቱም እኛ ቢሆንም እንድትቸገሩ አልፈልግም ለዛ እኮ ነው ጭራሽ እንደዛ ብለሽ እንዳታስቢ እኛን አሁን እንደ ሩቅ ሰው አይደለም ማየት ያለብሽ የራስሽ አካል ማለት ነን እና ምንም ነገር ብናደር ደስ እንዲልሽ ብቻ ነው እኔ አሁን ዛሬ ከአንቺ ሳቅ ብቻ ነው ማየት የምፈልግ ሳቅ ካለሽ ካላለሽ ሳቅ በይ እስቲ ምንድን ነው ሳቅ በይ እስቲ ቁልቁላት ቁልቁላት ቁልቁላት ሳቅ በይ እስቲ ቁልቁላት ማታላልሽ ሰስ ከያተ ግን አይያዝ ዲያት የኔ ውደት አያቸዋታ ኬክ እኮ ናት እና አሁን መገመቱን ምናምን ትቼ በአመጣላት ይሻላል። ከዛ ልብሱን ምናምን የሆነ ነገር ታደርጋለች። ይምጣ ልብስ ነው እንዴ? ልብስ አይደለም፣ አሻንጉሊ ነው። አሻንጉሊ አይምጣ። ትወዳለች፣ እሷን የሚመስል አሻንጉሊ ምናምን። አይ ተናገርኩ እንዴ? ሳትኩ እንዴ? አይ አትጨነቂ። በዛ ልክ ይሄን ይሄን አስ ቸገርኳችሁ። እኔ እንደዚህ እንድትሆን አልፈልግም። እናንተ ስራችሁን ሰርታችሁ በሰላም ወደ ሀገራችሁ እንድትሄድ ነው የምፈልገው። የምሬ ነው የምልህ በእኔ ሁኔታ ምንም አትጨነቁኝ። አላህ ያለው ነው የሚሆነው ሁሉ ነገር የጻፈልኝ ነው፣ ያሳለች ያለው ገባ። እኔ ብቻ ሁሌ ደስተኛ ሁኑ፣ እኔም ደስታ አይና አለ አይመክቲን ገባ። አዎ እሱ ነው ፍላጎታችን፣ ደስተኛ መሆን አለብሽ ግዴታ ነው። አሁን እኔ አረድ ከኔ ባሰ ስንት ነገር አለ። አልሀምድሊላሂ እኔ እኮ አንድ ሰው ወደ እኔ የሚያመጣውም አላህ ነው የሚወስደውም እሱ ነውና፣ ልክ ነሽ። የማይጠቅመኝ ሰው ሊሆን ይችላል፣ ገባ። እና እኔ ለአንድ ሰው ብዬ ምንም ሆኖ ነገር የለም፣ ግን የሁኔታዎች መደራረብ ምናምን በቃ በጣም ስቀይት ስለበዛብኝ ነው። ከጭንቀት ወጣው ስለ አንዱ ጭንቀት ይደራረባል። አንዱ ስለ አንዱ ስለና አንዳንዴ፣ በቃ እኔ ተስፋ የምቆርጥ ሰው አይደለሁም። ወላሂ የምሬኝ ነው የምልህ ከዚህ የበለጠ ብዙ እንትን አሳልፍ ያለው ገባ። ቤተሰብ ስንት ነገር አለ፣ ታውቃለች። እኔ ማዘሪ እንደሌለች ታውቃለች። ምናምን ና እንኳን ከዚህ ከዚህ የበለጠ ችግር አልፍ ያለው ለደግፈልጌ ነው ግን አንዳንዴ ከችግር ላይም ደግሞ ሰው ሆ ሆ ሲልብክ ኃይል ነው የሚያንስክ ድክም ይልህ። በቃ ያ ነገር ነው እንጂ እኔ ደህና ነኝ። እኔ ማንም እኔ እንደዚህ ሆኝ ስላያችሁኝ የምትደሰቱ ሰዎች ልትኖሩ ትችላላችሁ። ስስቅ የምትደሰቱ ልትኖሩ ትችላላችሁ። አብራችሁን የምትጨነቁም ሰዎችም ልትኖሩ ትችላላችሁ። ሁላችሁም አላህ ያክብርልኝ። ሁላችሁም እናንተ ሁሉ ነገር በቪዲዮ ስለሆነ የምታዩት የውስጥ አላህ ስለሆነ የሚያውቀው ብትፈርዱም እኔ አልፈርድባችሁም። አንድ ቀን ሁሉ ነገር ስለምትረዱት ብቻ ሁላችን በያለንበት ደህና ነውን እናንተንም እዛ ሰው ሀገር ሆናችሁ አስጨነቅ ናችሁ። እኔ ሁሉም ነገር ቪዲዮ እንዲወጣ አልፈለኩም። እስቲ አሁን ራሱ ቪዲዮ እንዲቀረጽ እኔ ደስተኛ አይደለሁ። ምክንያቱም እኔ እንደምታውቁኝ ቀልደኛ ነኝ፣ ስስቅ ነው እየሳኩ ነው የምመጣው ሁሉን ነገር ላይና፣ አንድ ቀን አዝኜ መጥቼ አላውቅም። ግን ይሄን ነገር መረዳት ትችላላችሁ። ሁሌ የሚስቅ ሰው የሆነ ቀን ስብርብር ሲል ምን ያህል ስብራት ቢኖርበት ነው ብላችሁ መረዳትም አለባችሁ። እናንተና ብቻ አልሀምድሊላሂ ዚዙ ፕሊስ፣ አሁን ያለው ነገር እንዳለ ሆኖ ቆይ፣ ፓንዳ ያለው ነገር እንዳለ ሆኖ ከዚህ በኋላ በህይወታችን ውስጥ ምንም ነገር ይምጣምን ለበጎ ነው ብለን የተሻለውን መንገድ ማሰብ መቻል አለብን። ከዚህ በኋላ በቃ አንቺ ደስተኛ እንድትሆኚልን እንፈልጋለን፣ እንፈልጋለንኛ በቃ ተጨንቀሽብን ማየት አንፈልግም። እኔ በራሴ የምር የምነግርሽ እህቴ ስትጨነቅ ማየት አልፈልግበት። ለዛ ነው ከዛ ሙድ ውስጥ ወጥተሽ ከዛ ሙድ ውስጥ ወጥተሽ እና ከዛ ሙድ ውስጥ ወጥተሽ ደስተኛ ሆነሽ እየሳቅሽ በቃ የምትፈልጊ ነው። ህይወት ይቀጥላል እና ማንኛችንም ላይ ምንም ሀፕን ቢፈጠር ህይወት ይቀጥላል። ሶ ያንን ለማምጣት ዛሬ ፓንዳ ጋር ከዚህ በኋላ ደስተኛ ትሆንልናለች በሚል ተስፋ የሆነች ትንሽዬ ነገር ነገር አዘጋጅተንልሻል። ከዚህ በኋላ ደግሞ በእርግጠኝነት አብረን ሆናን የተሻሉ ነገሮችን እንሰራለን። ብያስምን እንትን እንደሚለኝ ታውቃለህ። እኔ በህይወቴ ላይ ማን መጣ ማን ሄደ አይደም መስሎ አይታየኝም። ገባ የሚከብደው ሴት ልጅ ስትሆን ሴት ልጅ ስትሆን ሁሉ ነገር ኃላፊነት አለ የቤተሰብ ኃላፊነት አለ። ስለ ህይወት ታስባለ ምናምን አይደለም ካለ እናት ካለ ምን ያደገች ይቅርና ማለት ነው ገባ። ነገ እናንተ ስትሄዱ ምንድን ነው የምሆነው እኔ? አዎ እሱ ይገባኛል። ቻሌንጅ አለብሽ። እናንተ አሁን ከጎን ሆናችሁ እኮ አሁን ላይ ከጎን ሆናችሁ እንደዚህ ይሆን፣ ከእኛ ስትሄዱ እንዴት ነው የምሆነው? ገባኝ። አንቺስ ሁሉን ነገር ትቼ ቤተሰብ ሁሉን ነገር ትቼ የመጣሁት እዚህ አሁን እኮ ከእኛም በላይ የሚያከብዱትና የሚወዱት ቤተሰብ አሉና እነሱ ጋር ያለውን ነገር እየተመካከልሽ ማድረግ ያለብሽን እስቲሉና እየተመካከልሽ፣ እኛ እንደምናደረገው ስንመጣ ሁላ ነግረናቸው የሚመጣ ነው። እንደዛ እያደረግሽ ቤተሰቦች ጋር ከዚህ በኋላ እኛ እኮ በአካልም ባንኖር በስልክ በተለያዩ በሀሳቦች እንገናኛለን አይደል? እንደዚሁ እንደሄድን እንኳን ጋርም እኛን ተመልሰን የምንመጣበት ሰዓት አለ። እና ይዛን ሰዓት ደግሞ አንቺን ጠንክረሽ ነው እንጂ ማየት የምንፈልገው። እንደዚህ አይነት ውስጥ መለሰሽ እንገቢ አንፈልግም

እሱ እንደሚያኖረኝ ነው የምሆነው። አላህ ባለው ነው ሁሉ ነገር። ደስታ የለም ሁሌ ሀዘን አይኖርም። ገባ? ፈተናዎች አሉ ናቸው፣ እና ኖርማል ነው። ያንም ማለፍ መቻሌ ነው ለኔ ጠንካራ ሴት የሚያስብለኝ እና ያው ብቻ ሁሉ ነገር ተችዋለሁ። እውነት የሆነ በቃ ድክም ብሎኛል። በቃ ስለምንም ነገር ማብራራትም መናገርም በቃ ድክም ብሎኛል። የደክሞ ሰው አታውቅም። በቃ እና እኔ ለራሴ ነው ማሰብ ከዚህ በኋላ፣ ሁሉም ለራሱ ሰው ነው የሚያስበው። ስለ ራሴ ነው ማሰብ ያለብኝ የእውነቴ ነው። ከማንም ከቤተሰቦችሽ እና ከወንድሞች ማንም የሚፈልግሽ ስትሰሪ እራስሽ ለውጥሽ ሲያይ፣ ዝቅ ካልሽ ዝቅ ያለ አመለካከት ዝቅ ያለ ቦታ የሚሰጥሽ ሰው ይሆናል። የገባሽ ከፍ ስትይ ግን እራስሽን እየሰራሽ ዝቅ ከዚህ የበለጠ ማሳደግ አለብሽ። ገብቶሻል? ይዙኝ እና ይህንን የመሰለ ቤተሰብ ይዘሽ እንኳን አይደለም ማንም ሰው ይደላቸዋሉ አለ። ቤተሰቦቼን በጣም ነው እንትምላቸው ማለት ወላሂ፣ እያንዳንዶች በጣም ነው የሚገርሙኝ። ስለ ሁሉም ነገር አያውቁም፣ ግን ለምንድን እንደዛ በእርግጠኝነት ሆነው የሚያወሩት? ማለት እንዴት ኮንፊደንሳችሁ ራሱ ሳላደንቅ አላልፍም። ወላሂ ማለት አታውቁም እኮ እናንተ ሁሉም ነገር በምታዩት ነገር ነው ግን የውስጣችን የምናውቀው እኛ እርስ በርሳችን ነው። ስለዚህ እናንተ ያለውን ነገር ለመፍታት እንጂ ለማባባስ ብላ አትሞክሩ። ሁኔታውን ታውቃላችሁ እያንዳንዱ ነገር እውነታውን ግን አታቁትም። ምክንያቱም በምታዩት ነገር ሲሆን አልፈርድባችሁም። እኔ ግን በቃ ሁላችሁም ሰላም ሁኑ፣ አላብዛባችሁ እኔም ደስ ይላል። እሱ ነው ዋናው ነገር። አሁን ፋሚሊዎች፣ ያው እንግዲህ ከዚህ በኋላ ሰላም ይሆናል ብለን ተስፋ እናደርጋለን። ግን ዛሬኛ የጠራንባትና ደስተዋን በትንሹም እንድታሳየን የፈለግንበት ምክንያት አለን። ባንዳያዝ እኔ ለቃይ የገመታችሁን እና እንዴት ነሽ እንዴት ነው እንዴት ነው ነገር ልክ ነው ወይስ እንዴት ነው የሚለው ደግሞ አሁን ቼክ እናደርጋለን ማለት ነው። ቤተሰብ እርግጠኛ ነኝ ከዚህ ውስጥ አራት አምስታችሁ የገመታችሁን ነገር ልክ ይመስለኛል። ግማሾቻችሁ ደግሞ ልክ አይደለም። ምክንያቱም ምን እንደሆነ ስላላያችሁ፣ ግምት ብዙ አደላችሁ መሰለኝ በስርዓት ለብሰሹ ትመጫለሽ ማለት ነው። አይቻልም፣ አይቻልም አይ ሳታይ እዛው ነው የምታዩ። ለብሰሽ ነው ፋሚሊዎችን የምያዩት። አረ፣ ቤተሰብ ለብሰሽ እንግዲህ ሆነሽ እንግዲህ ይዘሽ ሂጂ። የተሰረቀ ነው፣ አዲስ ነው ይሄ በጣም ከምንወድሽ ከምናከብርሽ

ለብሳ መታ ምንም ያው በቃ ምንም በጣም ነው ማመሰግነው። ቤት እዚያው አካባቢ ስለሆነ ቤቴ ጎራ ብዬ ሳለች ማነው ለብሰሽ ለብሺ ልምጣ። ደስ ብሏታል። ደስ ብሎኛል። ደግሞ ያው ቤተሰብ አምስታችሁ ለገመታ ለአምስታችሁ የሆነ እንተና አለ እስኪ ገምቱ። ዲቫው ይግብ ዲቫው አዘጋጅቻለሁ ትላለ ያምርባታል፣ ያምርባታል ምን አይነት ከለር ነው የሚለውን ብቻ ገምቱ። ምንድነው ኮሜንት ላይ ካማረባት ማለት ነው ዚዙ አንደኛ እያላችሁ ኮሜንት ጻፉ፣ እና እናያታለን ለብሳ ማለት ነው ሃ ዩሲ ዩሲ አብረን ሂድ እና ፋሚሊ ደስ የሚል ይመስለኛል። ምክንያቱም ዚዙ በዚች በትንሿ ነገር ደስ ካላት በእርግጠኝነት ስታየው ምናምን ደስ እንደሚላት ተስፋ አደርጋለሁ። ደስቷን እናየዋለን ማለት ነው። አምሮባት የእኛ እህት ምን አይነት እህት እንደሆነች እና ያለን ማለት ነው ፋሚሊ አስተነግከኝ እኮ ያው ምርጫ ላይ ደግሞ አልታማም። ወንድማችሁ ታውቃላችሁ፣ ተውት። ኦሬንጅ ኦሬንጅ ካለር ነው ካለር አትናገር፣ ካለርም ለገመተ ብያለሁ። ኦሬንጅ ነው አይ ካለር ኦሬንጅ ግን ብቻ ፋሚሊ ደስ የሚል ይሆናል ተስፋ አረጋለሁ። ትንሽ እንጠብቃት። ያው ምን እንደሚሰጣን አናውቅም፣ ግን የቻለውን ነገር ለ እንደ ወሎዬ ነታችን አሪፍ ነገር ነው ያዘጋጀነው ቤተሰብ እና ምንድነው ግን ዚዙዬን እያበረታታችኋል ነው ቤተሰብ? ምንድነው ሰብ እያረጋቸዋል